እንግዲህ ዋና ዋና የሚባሉ ስፖርታዊ መረጃዎችን የምንጠቁምበት ሰዓት ላይ እንገኛለን። ከካፍ ውስጥ አዋቂዎች እየጠቆሙት በሚገኙት መረጃ መሰረት የ2029ኙን የአፍሪካ ዋንጫ ኢትዮጵያ የማዘጋጀት እድል እንዳላት ወይም ሰፊ እንደሆነ እየተገለጸ ይገኛል። በይፋ የሚገለጸው በዲሴምበር መጨረሻ ወይም በቀጣይ ወር መጨረሻ እና በጃንዋሪ ወይም በፈረንጆች አዲሱ ዓመት 2026 መጀመሪያ ላይ ይፋ ይደረጋል። ነገር ግን የካፍ ፕሬዚደንት ፓትሪስ ሞፄፔ ኢትዮጵያ ይህንን እድል የማግኘት ወይም ደግሞ 2029 የማዘጋጀት እድል እንዳላት እዛው ላሉት የኮሚቴ አባላቶቻቸው እንደገለጹላቸውና ኢትዮጵያም ስድስት ስቴዲየሞች ለ2029 የአፍሪካ ዋንጫ እንድታዘጋጅ ይጠበቅባታል ብለዋል። ስድስት ስቴዲየሞች ነው እንግዲህ ደረጃቸው ነው የጠበቁ ስድስት ስቴዲየሞች ነው። በነገራችን ላይ 2029 ላይ አፍሪካ ዋንጫ የምናዘጋጅ ከሆነ በእስካሁን የተቸገርንበትን የስቴዲየም እና የፋሲሊቲ ጉዳይ ከፍ ያደርገዋል ተብሎ ይጠበቃል እና ከካፍ የወጡ ውስጥ አዋቂ መረጃዎች እንደሚጠቁሙት ከሆነ 2029 ላይ የአፍሪካ ዋንጫን ኢትዮጵያ የማዘጋጀት እድሏ በጣም ሰፊ እንደሆነ ተገልጿል። ሶፊ እና በቀጣይ ወር መጨረሻ ላይ ይገለጻል። ዲሴምበር ላይ ማለት ነው። አሁን ኖቬምበር ዲሴምበር መጨረሻ ላይ አፍሪካ ዋንጫ የቀጣዩ አፍሪካ ዋንጫ ሞሮኮ ላይ እሱ ከመካሄዱ በፊት ማለት ነው። ኦኬ ሁለት ሺህ ሀያ ስድስት ሊገባ ሲል ማለት ነው። ሊገባ ሲል ከአንድ ወር በኋላ ማለት ነው። አሁን ከአንድ ወር በኋላ ሁለት ሺህ ሀያ ዘጠኝ አፍሪካ ዋንጫ የሚያዘጋጁ ሀገር ይታወቃል። ግን ፓትሪስ ሞጼፔ ያው ኢትዮጵያ የማዘጋጀት እድሏ ሰፊ እንደሆነ ጠቁመዋል። ምክንያቱም የኢትዮጵያን እድገት አይቸዋለሁ። መጥተው ነበር። ታውቃለህ ሶፊ? እንዴ አውቃለሁ። መጥተው ነበር። እዚህ ነበር በደንብ ያኔን ያዩት። ያኔ ትልቅ የዲፕሎማሲ ስራ ተሰርቷል። ተሰርቷል ትልቅ ያኔ የተሰራው ትልቅ የዲፕሎማሲ ስራ ኢትዮጵያ የ2029 የአፍሪካ ዋንጫ እንድታዘጋጅ እምነት አሳድሮባቸዋል። እነ ሞጼፔ ፕሬዚዳንቱ ማለት ነው ደቡብ አፍሪካዊ ናቸው። ፓትሪስ ሞጼፔ ሰንዳውንስ ባለቤት ናቸው። ማሜሎዲ ሰንዳውንስ ባለቤት ናቸው። እና ለኮሚቴያቸው ነግሯል፣ ለስራ አስፈጻሚ አባላቶቻቸው ማለት ነው 2029 የአፍሪካ ዋንጫ ኢትዮጵያ የማዘጋጀት እድሏ ሰፊ መሆኑን ተናግሯል እና 2029 ላይ እንግዲህ አሁን ኦልሞስት በጣም ወርልድ ክላስ በሚባል ደረጃ እየተገነቡ የሚገኙ ሁለት ስቴዲየሞች መናገር ይቻላል። ሌሎችም አሉ ኦፍኮርስ ግን፣ አደይ አበባ ስቴዲየምና ባህር ዳር ስቴዲየም በዓለም አቀፍ ደረጃ ወርልድ ክላስ በሚባል ደረጃ ነው እነዚህ ሁለት ስቴዲየሞች የሚገለጹት ማለት ነው። ከዛ ሌሎች አማራጮችም አሉ። ስድስት ስቴዲየም ነው የሚጠበቀው። ሀዋሳ ማስተካከያ ነው የሚፈልገው። ድሬዳዋ ስቴዲየም አለ። ሌሎችንም አቃቂ ቃሊቲንም እኮ ባለፈው ታስታውስ ከሆነ ሶፊያ፣ አዲስ አበባ ስቴዲየምን የካፍ አመራጭ ሲጎበኙ አዲስ አበባ ስቴዲየም አይሆንም ሲሉ፣ አቃቂ ቃሊቲ ትንሽ ማስተካከያ የሚፈልግና ኢንተርናሽናል ጨዋታ ማዘጋጀት እንደሚችል ማረጋገጫ ሰጥተው ነው የሄዱት። ስለዚህ ትልቅ እንዳልከው ቅድም ግንምሾ መሰረታዊ ነገር ያው ፒተር ሞጻቢ ወደ አዲስ አበባ መጥተው በነበሩበት ሰዓት ላይ የማሳመኛ ስራዎች ተሰርተዋል። ክቡር ጠቅላይ ሚኒስተሩ ጀምሮ በሁሉም የስራ መስክ ላይ ያሉ የፌዴሬሽኑ ፕሬዚዳንቶች እና የተለያዩ ባለሙያዎች ትልቁን የማሳመን ስራ የሰሩበት ሂደት አለና አክቹዋሊ ከሰራን በቂ ነው ማለት አሁን ፕሮጀክቶች እየተጠናቀቁበት ያለበትን ፍጥነት ስትመለከት፣ ለምሳሌ የኮሪደር ልማቶች ባጭር ቀናቶች ነው የሚጠናቀቁት። አባይ ግድብን ገንብተናል ባጭር ጊዜ ውስጥ እና እንደዚህ አይነት የፕሮጀክት የመፈጸም አቅም በሀገር ደረጃ ማደጉ ለዚህ ለብሔራዊ ቡድን ለአፍሪካ ዋንጫ ለማዘጋጀት እንደዚህ ትልልቅ አሁን የሚያስፈልገን ስቴዲየም ነው። ሌላ ነገር ሆቴሎች የትኛውም አብዛኞቹ አሉ። ባህር ዳር ጥሩ ጥሩ ሆቴሎች አሉ። አሳሪፍ አሪፍ አሉ። አዲስ አበባ ምንም ጥያቄ የለውም። ስለዚህ ብዙም የሚከብድ አይመስልም። ትንሽ ኮሚትመንት፣ ትንሽ ቁርጠኝነት ብቻ የሚፈልግ ነው እና ታሪካዊ ነው የሚሆነው ለኢትዮጵያ። ቢያንስ አዲስ አበባ ላይ ሁለት ስቴዲየም እንዳለ ታረጋግጣለ። አዲስ አበባ አንድ፣ ሁለተኛው አቃቂ ቀሊቲን ነው በንጽጽር ስታየው ማለት ነው። በስቴዲየም ደረጃ ትንሽ ማስተካከያ የሚፈልገው። ስለዚህ አዲስ አበባ ላይ ሁለት ስቴዲየምን ትወስዳለህ፣ ድሬዶ አለ፣ ከዛ ቀጥሎ የባህር ዳር ስቴዲየም አለ፣ ከዛ ቀጥሎ ሌሎች የሚገነቡ የሚደርሱ ስቴዲየሞችም አሉ። ከዛ ውጭ አበበ ቢቂላ ስቴዲየምና አዲስ አበባ ስቴዲየም ደግሞ የመለማመጃ ማመጃ ስቴዲየሞች ይሆናሉ ማለት ነው። እና የማዘጋጀት እድሉ ሰፊ ነው እና ባገኘነው መረጃ መሰረት ለሲዲ ስፖርት በደረሰው ከውስጥ አዋቂዎች በተገለጸልን መሰረት ኢትዮጵያ የ2029ኙን የአፍሪካ ዋንጫ የማዘጋጀት እድሉ ከወዲሁ እንደተሰጣት ምንጮች ጠቁመዋል ውስጥ ለውስጥ የወጡ መረጃዎች ጠቁመዋል። እና 2029 ላይ እንግዲህ ትልቅ ዜና ነው ግርሜ። አዎ ይሄ ትልቅ እንደ ሰበር ዜና የሚገለጽ ነው። አዎ ለኢትዮጵያውያኖች በትልቁ እንዲህ አይነት ነገሮች እንደ ህዝብም አንድ የሚያደርጉ ስፖርታዊ ክንዋኔዎች በተጨማሪም ልዩ ድባብ የሚፈጥሩ እንደዚህ አንዳንድ የምንሰማቸውን መጥፎ ነገሮች፣ መጥፎ ወሬዎች እንደ ሀገር የምንሰማቸው አንዳንድ ነገሮችን የሚያጠፉ እንዲህ አይነት አንድነት የሚያመጡ ነገሮች ናቸውና የሚበረታታ ነው። ስፖርት በልዩነት አንድነት ማምጣት ይችላል እና ትልቅ ትልቅ ዜና ነው ለመላው ኢትዮጵያውያን የ2029 አፍሪካ ዋንጫ። አንድ ልጨምርና ሌሎች መረጃዎችን ወደ ሶፊ እንመጣለን። የፕሌይኦፍ ድልድል የዓለም ዋንጫ የ2026ቱን የዓለም ዋንጫ ለመግባት አራት ቦታዎች ይቀራሉ፣ ለአውሮፓ ማለት ነው። ድልድሉ አሁን እየተከናወነ ነው። በነገራችን ላይ ሶፊ አዳራሽ ውስጥ ናቸው። ማን ከማን ጋር ይገናኛል የሚለውን ማለት ነው። በፖት ተከፍሏል። በፖት ተከፍሏል። በዚህም በፖት መሰረት እንግዲህ ፖት ዋን ላይ ጣሊያን፣ ዴንማርክ፣ ቱርክና ዩክሬን አሉ። ፖት ሁለት ላይ ወይም ቋት ሁለት ፖላንድ ዌልስ፣ ቼክ ሪፓብሊክ እና ስሎቫኪያ ይገኛሉ። ቋት ሶስት ወይም ፖት 3 ሪፓብሊክ ኦፍ አይርላንድ፣ አልባንያ፣ ቦስኒያ ና ሄርዘጎቪና ና ኮሶቮ፣ ፖት አራት ሮማንያ፣ ስዊድን፣ ኖርዝ ሜቆዶኒያ ና ኖርዘን አይርላንድ ናቸው። ፖት አንድ ላይ ያሉት በቀጥታ ከፖት አራት ጋር ነው የሚደለደሉት። ማለትም ጣሊያን፣ ዴንማርክ፣ ቱርክና ዩክሬን ከሮማኒያ፣ ስዊድን፣ ሰሜን ሜቆዶኒያ ና ሰሜን አይርላንድ ጋር ነው የሚደለደሉት። ቋት ሁለትና ቋት ሶስት እርስ በርስ ይገናኛሉ። ፖላንድ፣ ዌልስ ቸክ ሪፐብሊክ ና ስሎቫኪያ፣ ከሪፐብሊክ ኦፍ አይርላንድ አልባንያ፣ ቦስኒያ ና ሄርዞጎቪና ና ኮሶቮ ጋር ይገናኛሉ። የእነዚህ አሸናፊ እንደገና ሌላ ፕሌይኦፍ ያደርጉና አራት ቡድኖች ወደ ዓለም ዋንጫ ትኬታቸውን የሚቆርጡ ይሆናሉ ማለት ነው። እና ይህን ለመግለጽ ያክል ነው። ገና እስካሁን አልወጣም ድልድሉ። እስካሁን ያለፉ ሀገራት አዘጋጅ ካናዳ፣ ሜክሲኮ፣ ዩናይትድ ስቴትስ ከአውሮፓ እንግሊዝ፣ ፈረንሳይ፣ ክሮሽያ፣ ፖርቹጋል፣ ኖርዌይ፣ ጀርመን፣ ኔዘርላንድ፣ ቤልጅየም፣ ኦስትሪያ፣ ስዊዘርላንድ፣ ስፔን ና ስኮትላንድ፣ ከእስያ ጃፓን፣ ኡዝቤኪስታን፣ ኢራን፣ ደቡብ ኮሪያ፣ አውስትራሊያ፣ ሳውዲ አረቢያ፣ ጆርዳን ና ኳታር፣ ከኦሽኒያ ኒውዚላንድ፣ ከላቲን አሜሪካ አርጀንቲና፣ ብራዚል፣ ኢኳዶር፣ ዩራጓይ፣ ኮሎምቢያ ና ፓራጓይ፣ ከአፍሪካ ሞሮኮ፣ ቱኒዚያ፣ ግብጽ፣ አልጄሪያ፣ ጋና፣ ኬፕ ቨርዴ፣ ደቡብ አፍሪካ፣ አይቮሪኮስት ና ሴኔጋል፣ ከኮንካካፍ ኩራካኦ፣ ፓናማ ና ሀይቲ ናቸው። በጣም አሪፍ። እኔ ጋ ያሉት ተጫጭር ስፖርታዊ መረጃዎች ግርም፣ የሊቨርፑል ማር ጋሂን በጥሩ ለማስፈረም እንቅስቃሴ እያደረገ ነው። ያው በክረምቱ በነጻ አቬሌብል ነው በነጻ ነው፣ ማንም ክለብ መውሰድ የሚችለው ግን፣ ክሪስታል ፓላሶችንም ገሂን ባመዛጠነ መንገድ ክለቡም ተጠቃሚ እንዲሆን ገሂም እንደዚሁ በግሉ በአመቱ መጨረሻ ያላገኘው የሚችለው አይነት ጥቅም ሰጥቶ ካለባቸው የቡድን ጥልቀት ችግር አንጻር ሊቨርፑሎች ማርገሄን በጥር ለማዘወር ከአንቶኒ ሲሜኒዮ ጋር ሁለቱን በማምጣት ቡድናቸውን ለማጠናከር ስለማሰባቸው የመረጃ ምንጮች ሀሳብ እየሰጡ ይገኛል። ስለዚህ ማርገሂ በጥር ወደ ሊቨርፑል የመምጣት እድሉ በጣም ሰፊ እንደሆነ እየተዘገበ የሚገኘው ሌላው ከአርሰናል ጋር የተያዙ ሁለት መረጃዎች አሉ። አንደኛው ቡካዮ ሳካ ነው። ያው በተደጋጋሚ አንስተነዋል ተስማምቷል የሚለው ነገር አሁን ሁሉ ነገር ስለማለቁ ከጥቂት ደቂቃዎች በፊት ፋብሪዚዮ ሮማኖ ዘግቧል። እስከ 2030 የሚያቆየው አዲስ ኮንትራንትና የክለቡ ከፍተኛ ተከፋይ ደጋግመን አንስተ ነዋል ያው ኦልሞስት ወደ ኮንፊርሜሽን እየመጣ ነው። አሁን ክለቡ በጥቂት ሰዓታት በጥቂት ቀናቶች ውስጥ ይፋ ላይ ያደርገው የሚችል መረጃ እንደሆነ ታማኙ መረጃ ምንጭ ፋብሪዚዮ ሮማኖ ስለመዘገቡ ለመግለጽ ያህል ነው። ሌላው ግን የሪያል ማድሪዱ ግብ ጠባቂ ቲዋ ኮርቷ በዓለማችን ምርጥ ግብ ጠባቂዎችን ከአንድ እስከ ሶስት አስቀምጥ ተብሎ ተጠየቀው ጥያቄ አንደኛ ያኖ ብላንክን አስቀምጧል። ሁለተኛ አሊሰን ቤከር የሊቨርፑልን ቁጥር አንድ አድርጎ ያስቀምጠው የአርሰናሉን ዴቪድ ራያ ያለው ግርምዬ ይች መረጃ ለመጨመር አለው። ሰዓታችን እየተገባደደ ስለሆነ ወደ ማስታወቂያዎች። አዎ የማንቸስተር ዩናይትድ ደጋፊዎች ቆራጩ ተመልሷል። ና ጠንቀቅ በሉ፣ ሌሎች ቡድኖች እያሉ ይገኛሉ። ቆራጩ ሲባል ቅድም ሶፊ እንዳለው ደቡቸር የሚል ቅጽል ስም ስላለው ነው። በነገራችን ላይ አንድ አስተያየት ሰጭ ለመሆኑ ስጋ ቤት በእንግሊዝኛ ምን ይባላል ብሏል እና ሚት ሀውስ ልበለው እንዴ ብሏል አይደለም ቡቸር ሾፕ ነው የሚባለው ቡቸር ሾፕ ቡቸር ሾፕ ስጋ ቤት ነው ቡቸሪ ደግሞ ስጋ የሚታረድበት ነው ወይም አጠቃላይ ፕሮሰሱ ነው ቡቸር ማለት ስጋ ቆራጩ ነው እሺ ስለ ተከታተላችሁ እናመሰግናለን ዶክተር መቤት ከፍተኛ የጥርስ ህክምና ማዕከል አስተማማኝ የጥርስ ህክምና አገልግሎት የሚያገኙበት ቦታ ነው ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥራን መዋቢያ ቦታ እንዲሁም እናት ባንክ ማን እንደ እናት ይላል። እኛ ተሰናበትን። ነገ ስድስት ሰዓት ተኩል ላይ ሲዲ ስፖርት ይመለሳል። ቅዳሜ፣ እሁድ፣ ሰኞ ተከታታይ ጨዋታዎችን በቀጥታ የምናስተላልፍላችሁ መሆኑን ለመግለጽ እንወዳለን። ቼልሲ፣ ባርሴሎና፣ አይ ፕሪሚየር ሊጉን፣ አርሰናል፣ ባየር ሙኒክ እያዝ እናርገውና ከዛ ይቀጥላል። ምንም ማቆሚያ የለም። ሰኞ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ ከዚህ በኋላ የምንቆመው ጉንቦት ነው። ከዚህ በኋላ ፍሬን የምንይዘው ግንቦት ላይ ነው። ግንቦት ላይ ነው። ማርች ላይ የብሔራዊ ቡድን ጨዋታ ነው፣ ግን ያን እምብዛም ነው። እምብዛም ነው። ግን ዙሮ የሚገርመው አፍሪካ ዋንጫ ደሞ ተደርቦ ይመጣል። ዘንድሮ ምንም ግንቦት